ትዳር ማለት ቀልድ አይደለም። ጀምሮ ቋረጥ ነገር አይደለም። እራቸው መሀል ምን እቃቃ እየተጫወቱ ነው እንዴ? ምን እየሆኑ ነው ብዬ ነገሩ እየከረረ እየከረረ ወደ ማስተካከል ደረጃ እንዲገቡ ሁለቱንም እኔ ደስ አላለኝም። በአጠቃላይ የሚሰሩን ነገር የሚሰራ ነገር ሌላ ስራ ይስሩ ትርፍ ቢሆን የሩታ እናት እጅግ ከባድ የሆነ ማስጠንቀቂያ ለሩታና ለአብርሽ ሰጥቷል ማለት ነው። እንዳያችሁት እንግዲህ በጣም በሚገርም ሁኔታ አንድ ቪዲዮ ተለቋል። የሩታ እናትም መልእክታቸውን አስተላልፏል። በተለይ ለሩታና ለአብርሽ የላኩት መልእክት እጅግ በጣም በሚያስገርም ሁኔታ ትዳር በጣም በጣም ጨዋታ አደረጋችሁት። ትዳር ጨዋታ አይደለም። ህፃንነታችሁ ወይም ደግሞ ልጅነታችሁን አልጨረ ያደረሳችሁም ወይስ ምንድን ነው? ሰውን የምታስቸግሩ እጅግ በጣም አዝኛለሁ ብሎ እንግዲህ አንድ ትልቅ መልእክት አስተላልፏል። ይሄንን በሰፊው ምና ይሆናል እንግዲህ እንደምታስታውሱት ከሆነ ጋሽዬ መጥቶ ወደ አዲስ አበባ በተለይ እንግዲህ ያው ሩታን አግኝቶ ነበሩ። ከሩታ ጋራም አንዳንድ ነገሮችም አውርቶ ነበሩ። ይህንን የተመለከተ ሙሉ መረጃ በአንድ ላይ በዚህ ቪዲዮ የምታገኙ ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይክ አርጉ፣ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልን። እንግዲህ ከሰሞኑ እጅግ በጣም ብዙ ነገሮች ተፈጥሯል። ብዙ ውስብስብ ነገሮች እንግዲህ ተፈጥሯል። እንዳያችሁት ከሆነ በተለይ ጋሽዬ ወደ አዲስ አበባ ከመጡ በኋላ አብርሽን እና ሩታን በአንድ ላይ አግኝቶ ነበሩ። ሩታንም ሲያወሯት እንግዲህ የተፈጠረውን ነገር በሙሉ ስትናገር ነበረ። በተለይ ሩታ እንግዲህ በጣም እንደተጎዳች ብዙ ነገር እያሳለፈች እንደሆነ እጅግ በጣም እንደ ጎዳት በተለይ አብርሽ በጣም በተደጋጋሚ ስታወራ ነበረ። እንግዲህ ያው ጋሽዬም አንዳንድ ምክሮችንም ተናግሯል። በተለይ እንደምታስታውሱት ከሆነ ያው ትዳር ላይ ያላቸው አቋም በጣም ጠንካራ መሆን እንዳለበት፣ እንግዲህ ትዳር ውስጥ በጣም ብዙ ነገር ሊፈጠር እንደሚችል፣ ከዚህም የባሰ በጣም ከባድ የሆነ ችግር ሊፈጠር እንደሚችል እና ያንን ነገር ለማለፍ መሞከር እንዳለባቸው በደንብ አድርጎ ተናግሯል ማለት ነው ነው እንዲታረቁም እንግዲህ ከፍተኛ ጥረት እያረጉ ነበረ። አብርሽ እንግዲህ በበኩሉ ምንም ጥፋተኛ እንዳልሆነ በተደጋጋሚ ሲያወራ እንደነበረ ከዚህ በፊት እናስታውሳለን። በዚህ ቪዲዮ እንግዲህ ያው ጥፋተኛ እንደሆነ አምኖ ይቅርታም ጠይቋል። ይቅርታ አጠያየቁ እንግዲህ ጋሽዬንም ይሁን ሩታን ብዙም አላሳመናትም። ምክንያቱም እንግዲህ አጠያየቁ ያው አትፍቻለው ይቅርታ ብሎ ሲጠይቅ እጅግ በጣም ትህትና የተሞላበት አይደለም ትህትና ሞላበት በተለይ እንግዲህ ከዚህ በፊት እንደተናገሩ ጋሽዬ እግር ስር ተንበርክከ ይቅርታ ጠይቅ፣ ያጠፋከው ጥፋት እጅግ በጣም ትልቅ ነው፣ ትንሽ አይደለም። ይሄ ቀላል ነገር ነው ብለህ የምታወራው ነገር በጣም እሷን እየጎዳ እንደሆነ በደንብ ታውቃለህ። ስለዚህ ተንበርክከ ይቅርታ ጠይቅ ብሎ በተደጋጋሚ እንደነገሩት እንግዲህ እናስታውሳለን። ያንን ነገር ሙሉ በሙሉ አላደረገም። እንግዲህ በጣም በኮንፊደንስ ያው አጥፍቻለሁ ያጠፋሁትም እንግዲህ በጥሩ መንገድ አስቤ፣ እናንተ በሌላ መንገድ ስለተረዳችሁ ነው እንጂ ምንም ይሄን ያለ የሚካበድ ነገር አይደለም ብሎ በማለፉ እንግዲህ በጣም ውስጧ በጣም በጣም እንደ ተሰበረ በደንብ አሳይታለች። በተለይ በቪዲዮ እንግዲህ በጣም ብዙ ሰውም እንግዲህ ኮሜንት ላይ እጅግ በጣም እንዳዘነበት በተለይ በአብርሽ ለምን እንግዲህ አብርሽ ሁሉንም ነገር ቀላል ያደርጋል ይቅርታ ጠይቆ ደግሞ ለምን ወደ ትዳሩ አይመለስም ብሎ በጣም ብዙ ሰዎች ሲነጋገሩበት የነበረ ጉዳይ ነው። እጅግ በጣም ውስብስብ ነገር ውስጥ ገብተዋል። እንግዲህ ያው የነሱ ትዳር እጅግ በጣም ከባድ ሆኗል። በስተመጨረሻም እንግዲህ ሩታም ትታ እንደሄደች እና ምንም አይነት ወሬ እንኳ ማውራት እንዳልፈለገች ከፊቷ እንደሚያስታውቅ በደም እናስታውሳለን። እንግዲህ በዛሬ ቪዲዮ ደግሞ እናትየው በተለይ የሩታ እናት እንግዲህ አንድ መልእክት አስተላልፏል። ይህንም መልእክት እንግዲህ በአጭር እንደተናገሩት በተለይ ለሩታና ለአብርሽ እንዲደርስ ነው። ይህንም ቪዲዮ ነው የሚሰሩት እንግዲህ በመልእክታቸው እጅግ በጣም እንዳዘኑ በጣም በጣም እንግዲህ ትዳርን እንደ መጫወቻ እንዳደረጉ በተለይ ደግሞ ትዳር ላይ ያልተገባ ነገሮችን እያደረጉ እንደሆነ ወይም ደግሞ ይሄ ነገር እውነት እንዳልሆነ ወይም ደግሞ እንደተጣሉ እንዳላመኑበት፣ እና እንደ ድራማ አይነት ነገር እየሰሩ እንደሆነ ነው የተረዱት። በዛም የተነሳ እንግዲህ ይህንን ነገር ቶሎ ፈታችሁ ወደ ትዳራችሁ ተመለሱ፣ እንደዚህ አይነት ቀልድ አቁሙ፣ ትዳር መጫወቻ አይደለም። የልጅ ጨዋታ አቁሙ። ለሁለታችሁም ነው ይሄንን የምናገረው፣ እንደ እናት እንግዲህ እመክራችኋለሁ። እጅግ በጣም አዝኛለሁ። የምታደርጉት ነገር ትክክል አይደለም። ስለዚህ ወደ ትዳራችሁ ቶሎ ብላችሁ ተመለሱ ብሎ ከባድ የሆነ ማስጠንቀቂያ አስተላልፏል ማለት ነው። እጅግ በጣም በጣም እንግዲህ ትክክል ነው ብሎ በጣም ብዙ ሰውም ተቀብሏል። ምክንያቱም ደግሞ ያው እንደምታውቁት በጣም እንግዲህ ያው አንዳንዴ ልክ ያለፈ ነገሮችን ያረጋሉ እንግዲህ አብርሽና ሩታ እጅግ በጣም ጥል ውስጥም እንዲገቡ ወይም ደግሞ እንደዚህ አይነት ልብ ውስጥ እንዲገቡ ያደረጉት በተለይ እንግዲህ በጎን የሚሰሩ ቪዲዮዎች ናቸው። በተለይ ወደ ቡታጅራ ያሉት ሰዎች አብዛኞቻቸው ማለት ይቻላል በነሱ ኮንቴንት እየሰሩ ነው። በተለይ በነሱ ቪዲዮ ሲሰሩት እሱን ለማጣላት እንጂ ለማስታረቅ የሚሞክር ከስንት አንዴ ነው የምናየው አብዛኞቻቸው ማለት ይቻላል እንግዲህ አንድ መረጃ እንዳገኙ በየቀኑ መረጃ እያገኙ እንደሆነ ከነጻነትና ከአብርሽ ጋራ የሆነ ግንኙነት እንዳላቸው አብርሽና ነጻነት እስከዛሬ ድረስ እንደሚጻጻፉ፣ እንደሚነጋገሩ በተደጋጋሚ ያንን ቪዲዮ እየሰሩ ፖስት ባደረጉ ቁጥር እንግዲህ የሩታ ማመኗ በተለይ አብርሽን የማመን አቅሟ እንግዲህ እየወረደ ሄዶ አሁን ላይ በጣም በጣም አጠራጣሪ ውስጥ ገብታለች ማለት ነው። እጅግ በጣም ደግሞ በሚያሳፍር ሁኔታ አብርሽም የሚመልስ የሚያደርሳቸው መልሶች በጣም ብዙ ሰዎችን አናደዋል ማለት ነው። ምክንያቱም እንግዲህ ልክ እንደ ሚስት ወይም ደግሞ እንደ ትዳራ ጋር በትክክል አላወራትም፣ በትክክል አያናገራትም፣ ስሜቱን በደንብ አይገልጽም። የሚናገረው ነገር አንድና አንድ ነው። በቃ አጥፍቻለሁ ተመለሺ ብቻ ነው የሚለው። ምንም አይነ ይቅርታ ልብ እንደሌለው እንግዲህ በጣም በተደጋጋሚ ሲወራ ነበረ። ይቅርታ አጠያየቁ እንኳን እጅግ በጣም በጣም ስርዓት የጎደለው ምንም ትህትና የሌለበት እንደዛ አይነት ይቅርታ ይቅርታ ጠያቅ ነበረ። እንግዲህ ያው ይቅርታም ለማለት ራሱ ከልቡ ያው እንዳላጠፋ እስከ ዛሬ ድረስ እንግዲህ በሱ አምኖ ቁጭ ብሏል ማለት ነው። ያ ነገር እንግዲህ ትዳሩን እጅግ በጣም ከባድ ነገር ውስጥ ከቷል። እስከ ዛሬ ድረስ እንግዲህ ተገናኝቶ ያወራሉ ሩታና አብርሽ። በተመሳሳይ እንግዲህ ተመሳሳይ አይነት ቪዲዮዎችን ይሰራሉ። ሁሌ ተገናኝቶ አውርቶ ሳይስማሙ ይለያያሉ። ይሄ ደግሞ እንግዲህ የአብርሽ ድክመት እንደሆነ ሁሉም ሰው ተረድቷል። በተለይ እንግዲህ ይቅርታ ሲጠይቅ አጠያይቁም ትክክል አይደለም በዛ ላይ የሚያወራቸው ወሬዎች በተለይ የበፊቱን ነገሮች በሙሉ ትክክል እንደነበረና በዛ አቋም እንደጸና ነው ሁሌ የሚያወራ ያ ነገር ደግሞ ትክክል እንዳልሆነ ህይወታቸውን እየበጠበጠ እንደሆነ በተደጋጋሚ እንግዲህ ብዙ ሰዎች ሲያወሩ አይተናል ማለት ነው እንግዲህ ሩታም ይሁን ይህንን ነገር ያው በዝምታ ወይም ደግሞ በቀልድ ማለፍ አልፈለገችም እያንዳንዱን ነገሮች ነገሮች እንግዲህ ዋጋ እያስከፈለችው ትገኛለች ማለት ነው። እሱ ብቻ አይደለም እንግዲህ የቤተሰብ ጉዳይ ደግሞ እጅግ በጣም አሳሳቢ ሁኔታ ውስጥ ገብቷል። ምክንያቱም እንግዲህ እንዳያችሁት ከሆነ የሩታ እናትም እጅግ በጣም በሚገርም ሁኔታ በጣም እንደተናደዱ፣ በጣም እንደተሰማቸው ሲናገሩ ነበረ። በዛው ልክ ደግሞ እንግዲህ ጋሽዬም እጅግ በጣም በጣም ስሜታቸው እንደተጎዳ በእነሱ ምክንያት እንደተረበሹ እጅግ በጣም በተደጋጋሚ ሲያወሩ ወይም ደ ደግሞ ሲነጋገሩ እንደነበረ ሰምተናል። እንግዲህ በዚህ ከቀጠለ ትዳራቸው እጅግ በጣም ከባድ ይሆናል። እንግዲህ የአብርሽ ጉዳይ ነው። አብርሽ በጣም በጣም እንግዲህ ስርዓት ያልተሞላበት አነጋገሮቹ ያው ቀጥሏል። በዛ ከቀጠለ ደግሞ ምንም አይነት እንግዲህ ርህራሄ እንደሌላትና ወደ ትዳሯም እንደማትመለስ ለማወቅ ችለናል ማለት ነው። እንግዲህ ሩታ በዚህ ከቀጠለች በእርግጠኝነት ከአብርሽ ጋር ያላት ነገር ያበቃል ማለት ነው። እንግዲህ በጣም ከባድ ሁኔታ ውስጥ ናቸው። አሁን ከአሁን በኋላ ምን ይፈጠራል የሚለው እንግዲህ አብረን የምናይ ይሆናል። በቀጣይ ቪዲዮ እንግዲህ በአሪፍ ሁኔታ እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው እንግዲህ ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።